አርሰናል በማንቸስተር ዩናይትድ ምክንያት ቅጣት ተጥሎበታል ምን አይነት ቅጣት ነው የተጣለበት የሚለውን ዛሬ እንመለከታለን በአንጻሩ ማንቸስተር ዩናይትድ ሊሸጥ እንደሆነ እየተሰማ ነው ምናልባትም ይህ መረጃ ለብዙ የማንቸስተር ዩናይትድ ደጋፊዎች አስደሳች መረጃ ይሆናል ብዬ አስባለሁ ለማን ነው የሚሸጠው ለምንድን ነው የሚሸጠው የሚለውን እንመለከታለን በሌላ በኩል የእንግሊዝ ፕሪምየር ሊግ የወሩ ምርጥ ተጫዋችና የወሩ ምርጥ አሰልጣኝ ታውቋል የወሩ ምርጥ ጎል ሲታወቅም የአርሰናል ተጫዋች ያስቆጠራት ግብ የወሩ ምርጥ ጎል ተብላ ተመርጣለች። በመድፈኞቹ በኩልም የወሩ ምርጥ ተጫዋች ታውቋል። የምንመለከተው ነው። ይህ እንግዲህ የአርሰናል የማንችስተር፣ የሊቨርፑል፣ የሲቲ፣ የቼልሲ፣ የሁሉንም ቡድኖች ፈጣንና ወሳኝ መረጃዎች በየእለቱ ወደ እናንተም የሚያደርሰው አብርሃም ፍቅሬ ኦፊሻል ቱ ሁለተኛው ቻናሌ ነው። ሰብስክራይብ በማድረግ ቤተሰብ በመሆን መቀላቀል አትርሱ። በቀጥታ ወደ መረጃዎቹ ለውሰዳችሁ አርሰናል መድፈኞቹ በማንቸስተር ዩናይትድ ምክንያት የገንዘብ ቅጣት ተጥሎባቸዋል። አርሰናል ለምን ቅጣት ተጣለበት ወደሚለው ስንሄድ እንደምታውቁት አርሰናልና ማንችስተር ዩናይትድ ባለፈው ዓመት ከፕሪሚየር ሊግ ጨዋታ ውጪ በኤፍኤ ካፕ ጨዋታ ተገናኝተው እንደነበረ በጥሎ ማለፍ እናስታውሳለን። ይህ ጨዋታ ታዲያ የተደረገው በአርሰናል ኤምሬትስ ስቴዲየም እንደነበረም የሚታወስ ነው። ታዲያ በኤምሬትስ ስቴዲየም የተደረገው ይህን የኤፍ ኤ ካፕ የጥሎ ማለፍ ጨዋታም አቻ ተጠናቆ አንዳቻ መጨረሻም ላይ እንግዲህ በፍጹም ቅጣት ምት ማንቸስተር ዩናይትድ ወደ ቀጣይ ዙር እንዳለፈ ይታወቃል። በዚህ ጨዋታ ላይ ታዲያ አርሰናሎች ከባድ የተባለ ጥፋት ሰርተው እንደነበረ ተሰምቷል። ይህም ምንድነው ለተቃራኒ ቡድን ማለትም ኤምሬትስ ለሚመጣው ተጋጣሚ ቡድን ደጋፊዎች መሸጥ ከነበረበት ትኬት አሳንሰው በመሸጣቸው ነው። ይህ ቅጣት የተጣለባቸው አርሰናሎች ለተጋጣሚ ቡድን በኤፍኤ ካፕ የጥሎ ማለፍ ጨዋታ ቢያንስ ለ9000 ተመልካቾች ወይም ቃራኒ ቡድን ደጋፊዎች ኤምሬት ለሚመጡት ማለት ነው፣ ለ9000 ደጋፊዎች መሸጥ ነበረባቸው ትኬት። ነገር ግን አርሰናሎች የሸጡት ትኬት 7000 ብቻ ነው። ስለዚህ ወደ 2000 ገደማ የሚጠጉ የማንቸስተር ዩናይትድ ደጋፊዎች ወደ ሜዳ እንዳይገቡ ተከልክለዋል በሚል ነው እንግዲህ አርሰናል ላይ ቅጣቱ የተላለፈው መድፈኞቹ የተቀጡትም የገንዘብ ቅጣት ሲሆን 500000 ፓውንድ እንዲቀጡ ተወስኖ አርሰናል ላይ ቅጣቱ ተላልፈዋል ማለት ነው። መድፈኞቹ እንግዲህ በዛ ጨዋታ የማንችስተር ዩናይትድ ደጋፊዎች አነስተኛ ቁጥር እንዲገቡ በማድረጋቸው ይህ ቅጣት እንደተላለፈባቸው ተሰምቷል ማለት ነው። በሌላ በኩል ማንቸስተር ዩናይትድ ሊሸጥ እንደሆነ ተሰምቷል። እንደምታውቁት ብዙ የማንቸስተር ዩናይትድ ደጋፊዎች የማንቸስተር ዩናይትድ አመራር የሆኑትን የግሌዘር ቤተሰቦችን በጣም እንደሚጠሉ መናገር ይቻላል። ምክንያቱም እነዚህ የግሌዘር ቤተሰቦች የሚያስቡት ትርፍ ብቻ እንጂ ቡድን ስለማሳደግ አይደለም። ስለ እግር ኳስ ምንም አያውቁም፣ ነጋዴዎች ናቸው። ስለዚህ ዩናይትድ የሚፈልገውን ነገር እየሰጡት ስላልሆነ መሸጥ አለባቸው፣ ቡድኑን ከማንቸስተር መራቅ አለባቸው ይላሉ ብዙ ማንቸስተር ዩናይትድ ደጋፊዎች ታዲያ የማንቸስተር ከፍተኛ ድርሻ ባለቤቶች ናቸው እነዚህ የግሌዘር ቤተሰቦች። ነገር ግን አሁን ላይ ማንቸስተር ዩናይትድን ለመሸጥ እያሰቡ እንደሚገኝ ተሰምቷል። የግሌዘር ቤተሰቦች የተሻለ ገንዘብ ለማግኘት ከፈረንጆቹ 2027 በፊት ማንቸስተር ዩናይትድን መሸጥ አለባቸው። ምክንያቱም የግሌዘር ቤተሰቦች ከሌላኛው ባለድርሻ ሰር ጂም ራትክሊፍ ጋር ባላቸው ስምምነት መሰረት ከ2027 በኋላ ከሸጡት አነስተኛ ገንዘብ ነው የሚያገኙት። ስለዚህ ብዙ ገንዘብ ለማግኘት ሲሉ ከ2027 በፊት ዩናይትድን ለመሸጥ እያሰቡ እንደሆነ ተሰምቷል። ከየካቲት 2027 በኋላ ክለቡ ባለበት ዕዳና በሚኖረው የማርኬት ለውጥ ምክንያት የሚያገኙትን ገንዘብ ያሳንስባቸዋል። ስለዚህ ግሌዘሮች አሁን ዩናይትድን ለመሸጥ እያሰቡ ነው። ማንቸስተር ዩናይትድን ይገዛሉ ተብለው የሚጠበቁት እንግዲህ ኳታራዊው ሼህ ጃሲም ቢን ሀመድ አልታሃኒ አንዱ ናቸው። እኚህ ኳታራዊ እንግዲህ ዩናይትድን ከገዙ ማንቸስተር ዩናይትድን ልክ እንደ ማንቸስተር ሲቲ፣ እንደ ኒውካስትል የመሳሰሉ እንደ ፓሪ ሰንጀርሜን የመሳሰሉ ቡድኖች ሁሉ ወደ ከፍታ ያመጡታል ተብሎ ይጠበቃል። በተጫዋቾች ግዢ፣ በእያንዳንዱ ስፍራ በሚደረጉ ትልልቅ ስራዎች እኚህ የኳታር ባለሀብት ማንቸስተርን ከገዙ ዩናይትድ ወደ ቀድሞ ክብሩን የመመለስ ዋነኛ መንገድ ጠራጊ ይሆናሉ ተብሎ ይጠበቃል። የኳታር ባንክ ሊቀመንበር ናቸው። ሼህ ጃሲም ከዚህ በፊት ክለቡን ለመግዛት ከፍተኛ ጥረት አድርገው ግሌዘሮችን ቢ በማለታቸው እንዳልተሳካላቸው አይዘነጋም። በአሁኑ ግን ሊሳካላቸው እንደሚችል ነው የተሰማው። በተጨማሪም የዩናይትድ አረብ ኤምሬትሱ ኮንሶርሽያ እና የሳውዲ አረቢያ ኢንቨስተሮች ዩናይትድን ለመግዛት ይንቀሳቀሳሉ ተብሎ ይጠበቃል። እንደዛ አትሌቲክስ ዘገባ ከሆነ ግን የኳታራዊው ሼህ ጃሲም ቢንሃም ሙሐመድ አልታህኒ ዩናይትድን የመግዛት ከፍተኛ ቅድመ ግምት ተሰጥቷቸዋል ማለት ነው። የወሩ ምርጥ ጎል ታውቋል። የፕሪሚየር ሊግ የወርሃ መስከረም የወሩ ምርጥ ጎል ሲታወቅ የአርሰናሉ የመሀል ሜዳ ተጫዋች ማርቲን ዙሜንዲ ወደ በኖቲንግሃም ፎረስት ላይ ያስቆጠራት ከኮርና ተሻምታ ስትመጣ በቮሊ ያስቆጠራት ኳስ የእንግሊዝ ፕሪሚየር ሊግ የወርሃ መስከረም የወሩ ምርጥ ግብታ ብላለች ማለት ነው። የፕሪሚየር ሊግ የወሩ ምርጥ ተጫዋች ታውቋል። በሌላ በኩል ሰባተኛ ሳምንቱ ላይ የደረሰው የእንግሊዝ ፕሪሚየር ሊግ የወርሃ መስከረም የወሩ ምርጥ ተጫዋች ይፋ ሲደረግ በዚህ መሰረትም ኖርዌያዊው የማንቸስተር ሲቲ የፊት መስመር አጥቂ ኤርሊንግ ብራውት ሃላንድ የወሩ ምርጥ ተጫዋች በመሆን መመረጥ ችሏል። ኤርሊንግ ሃላንድ በወሩ ባደረጋቸው ጨዋታዎች አምስት የሊግ ግቦችንም አስቆጥሯል። የፕሪሚየር ሊጉን የመጀመሪያ ወር ምርጥ ተጫዋች ሽልማት ጃክ ግሪሊሽ ማሸነፉ ይታወሳል። ከኤቨርተን የሁለ ሁለተኛውን ወር ደግሞ ኤርሊንግ ብራውት ሃላንድ ከሲቲ ማሸነፍ ችሏል ማለት ነው። በሌላ በኩል የወሩ ምርጥ አሰልጣኝ ሲታወቅ የእንግሊዝ ፕሪምየር ሊግ የ2025-26 የውድድር ዘመን የወራ መስከረም የወሩ ምርጥ አሰልጣኝ የክሪስታል ፓላሱ ዋና አሰልጣኝ ኦሊቨር ግላስነር በመሆን መመረጥ ችለዋል። አሰልጣኝ ኦሊቨር ግላስነር እንግዲህ ከክሪስታል ፓላስን እየመሩ በወሩ ካደረጓቸው ሶስት የፕሪሚየር ሊግ ጨዋታዎች ሁለቱን አሸንፈው በአንድ አቻ ተለያይተዋል። አሰልጣኙ ከ11 ዓመታት በኋላ የወሩ ምርጥ ሽልማትን ያሸነፉ የመጀመሪያው የክሪስታል ፓላስ አሰልጣኝ ሆነዋል። አሰልጣኝ ፔፕ ጋርዲዮላ ባለፉት አራት አመታት ውስጥ የፕሪሚየር ሊግ የወሩ ምርጥ አሰልጣኝ ሽልማት ማሸነፍ አልቻሉም። ባለፉት አራት አመታት የሲቲዩ ፔፕ ጋርዲዮላ የወሩ ምርጥ አሰልጣኝ ተብለው አያውቁም። በዚህ አራት አመታት አሰልጣኝ ፔፕ ጋርዲዮላ ግን ሶስት የፕሪሚየር ሊግ ዋንጫዎችን ማሳካታቸው አይዘነጋም። ይህ አስገራሚ እንደሚሆን አስባለሁ። በሌላ በኩል የአርሰናል የወሩ ምርጥ ተጫዋች ሲታወቅ የሰሜን ለንደኑ ክለብ እንግዲህ የወራ መስከረም ምርጥ ተጫዋች ማርትኔሊ እንዲሆን በአብላጫ ድምጽ ተመርጧል። ጋብሪኤል ማርቲኔሊ የማንቸስተር ሲቲ ጨዋታ ላይ ወሳኝ የአቻነት ግብ ሲያስቆጥር በተጨማሪም ደግሞ በሻምፒዮንስ ሊጉ በኦሎምፒያኮስ እና በአትሌቲኮ ቢልባኦ ላይ ግብን ከማሳረፍም በላይ አሲስት ማድረጉ አይዘነጋም። ስለዚህ ማርቲኔሊ ከተሰጠው ድምጽ 54 በመቶ የሚሆነውን በማግኘት ማሸነፍ ችሏል ማለት ነው። በመጨረሻም ማንቸስተር ዩናይትድ የሃሪ ማጓይርን ኮንትራት ለማራዘም በንግግር ላይ መሆናቸውን ፋብሪዚዮ ሮማኖ ዘግቧል። እንግሊዛዊው የኋላ መስመር ተጫዋች ሃሪ ማጓየር በማንቸስተር ዩናይትድ ቤት ያለው ኮንትራት በቀጣይ ክረምት ያበቃል። ቀያይ ሰይጣኖቹ አሁን ላይ በውል ማራዘም ዙሪያ ንግግር ላይ ሲሆኑ፣ በቀጣይ ቀናት በአካል ንግግር እንደሚደረግ ተገልጿል። ማንቸስተር ዩናይትድ በሃሪ ማጓየር ግልጋሎትና የቡድን መሪነት ደስተኛ መሆናቸው የተዘገበ ሲሆን ሃሪ ማጓየርም በዩናይትድ ቤት እንግዲህ የሚያቆየውን ኮንትራት ይፈርማል ተብሎ ነው የሚጠበቀው ማለት ነው። እንግዲህ ውድ አድማጅ ተመልካቾቼ የዕለቱ ወሳኝ ስፖርት ጥንክሮች እነዚህ ናቸው። የአርሰናልን ቅጣት የተመለከተ የማንቸስተር ዩናይትድን መረጃዎች፣ እንደዚሁም የእንግሊዝ ፕሪሚየር ሊግ የወሩ ምርጥ አሰልጣኝና ተጫዋች መረጃዎችን እንዲህ በአማረ መልኩ ወደ እናንተ አደረስኩኝ። በዚህ ቻናል በየለቱ ሁሉንም ክለቦች የተመለከቱ መረጃዎች ወደ እናንተ ይደርሳሉ። ከእናንተ የሚጠበቀው ሰብስክራይብ በማድረግና ቤተሰብ በመሆን በየለቱ ወሳኝ ስፖርት ጥንክሮችን ማግኘት ነው። በሌላ መረጃ በሌላ ወሳኝ ጥንክር እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።